በ1990ዎቹ መባቻ አንስቶ እስከ መቋጫው የነበረው ዘመን የሙዚቃ ጉዞ ሲታወስ በኢትዮጵያ የሙዚቃ ጉዞ ውስጥ የራሳቸውን ደማቅ አሻራ አኑረው ዛሬም በህያዊ መንገድ ስማቸውን እንድንጠራ ከሚያስገድዱን የሙዚቃ ሰዎች መካከል ኤልያስ መልካ ግንባር ቀደም ተጠቃሽ ሆኖ መቀመጡ እሙን ነው። በኤልያስ መልካ የሙዚቃ እልፍኝ ሙዚቃ ከነ ሙሉ ክብሯ ታልፋለች ይሉት አባባል እንዲሁ ዘለማዳዊ አባባል ሳይሆን የተረጋገጠ የሚታይና የሚጨበጥ እውነታ ሆነው ያየንባቸው አጋጣሚዎች እልፍ ናቸው። የኤልያስ መልካ አሻራ ካረፈባቸው ጣቱንም በብዙ መልኩ ካኖረባቸው የሙዚቃ ስራዎችና ሙዚቀኞች መካከል ደግሞ ኤልያስ የማነ ወይም በቅጽል ስሙ ኪዊ ተጠቃሽ ነው። ያካልሽማማ አልሻምሬ የፍቅር ስመ ሞክሽዎቹ እንዴት ተገናኙ? ከግንኙነታቸው ማግስት የነበረው የአልበም ጉዞ፣ በተለይም ደግሞ ከዚያ አልበም ውስጥ ነጥሮ ወጣው በቃኝ ሙዚቃስ እንደምን ባለው መልኩ ተሰራም። ኤልያስ የማነኪዊ ያጋራን ነው። እንዲው ለማሟሻ ያክል የሆነን ዘንድ ከኤልያስ ህልፈት በኋላ ተሰባስበው ዛሬም የሚዘክሩት የኤልያስ መልካ አድናቂዎች ገጽ ላይ የሰፈረውና ስለ ሁለቱ ኤልያሶች ግንኙነት የሚያወሳውን ማስታወሻ እናንሳም። 1990ዎቹ አጋማሽ ከአውስትራሊያ ወደ ሰሜን አሜሪካ ለምታዊ ስፖርትና የባህል ክብረ በዓል ያመራው አንድ ሰው በዓመቱ የወጡትን አልበሞች ሲዲ ገዝቷል። የቴዲ አፍሮ፣ የጎሳይና አሌክስ እንዲሁም ትዕግስት በቀለ አልበሞችን ባንክሯ ድምጽ የያዘ ይህ ሰው ከሲዲዎቹ ጀርባ ስሙ የሰፈረውን አቀናባሪ ስም በአድናቆት ተመለከተ። ኤልያስ መልካ ይላል። የሚገርመው ለክብረ በዓሉ ማድመቂያነት የተዘጋጀው የሙዚቃ ድግስ ላይ ነጎሳይና ቴዲ ተገኝተዋል። ይህ አጋጣሚ ለሰውየው ምቹ መደላደል ፈጠረለት፣ ኤልያስን ለማግኘት፣ አግኝቶም ለማውራት፣ ብሎም ለመስራት። የዚህ ሰው ስም ኤልያስ የማነ ይባላል። ኤልያስ መልካ ስም ሞክሼም። ብዙ የዕድሜ ዘመኑን ያሳለፈው በውጭ አገራት ሲሆን፣ ኒውዚላንድ ውስጥም የሙዚቃ ትምህርትን ተምሯል። በዚያው ሀገር አፍሮ ኪዊ የተሰኘ ባንድ ከሌሎች ወዳጆቹ ጋር አቋቁሞ ሰርቷል። ከዚህ ባንድ ጋርም አንድ ዘፈን ሰርቷል። ዘፈኑም በሀገር አቀፍ ደረጃ በሚተላለፈው የጉድ ሞርኒንግ ኒውዚርላንድ የቴሌቪዥን ፕሮግራም ከመቅረቡ ባሻገር ዳጎስ ያለ ክፍያ አግኝቶበታል። በክፍያው ታግዞ ኤልያስ ስምንት ዘፈኖችን ከባንዱ ጋር አስቀርጿል። ይህ ከሆነ ከተወሰኑ ዓመታት በኋላ ኤልያስ ወደ አሜሪካ ለመታይ ክብረ በዓል አመራም። ቴዲ አፍሮና እንዲሁም ነቢዩ የተባለ በሙዚቃ ድግሱ ላይ ቴዲን በኪቦርድ ያጀበው ባለሙያ ጋር ኤልያስ ይገናኛል። ኤልያስ ወደ ኒውዮርክ ከወዳጁ ጋር ተጉዟል። እግረ መንገዱን በአንድ ያበሻ ምግብ ቤት ቴዲና ነቢዩን ያገኛቸው። ቴዲ አንድ ይፈልግሃሉ ብሎ ወደ መኪናው ይዞት ገባም፣ አንድ ዘፈን አሰማው ግስት በቀለ ምን ያህል እንደ ጣረች ምን ያህል ኤልያስ መልካ እንዳገዛት አጫወተው። በዚያውም የኤልያስን መልካምነት ነገረው። ስመ ሙክሽው ኤልያስ ልቡ ቆረጠም፣ ወደ ሀገር ቤት ሄዶ ከኤልያስ ጋር ለመተዋወቅ ጊዜም አላጠፋም። ከአሜሪካ ወደ ኢትዮጵያ በረረም። ቦሌ ሚካኤል ወደ ነበረው ኤልያስ መልካ ስቱዲዮ አመራም። ስቱዲዮ ውስጥ እንደደረሰ ይልማ ገብረአብና ኃይልዬ ታደሰን አግኝቶ ሰላም አላቸው። ታዲያ በወቅቱ የአብነት አጎናፈር የኃይል የታደሰ እና የጌትያን ላይ አልበሞቹ መስራት ላይ ነበሩ ኤልያስ የማነ ኤልያስ መልካን ከስም አልፎ በአካል ተዋወቀው ኤልያስ ክዊ ይባላሉ የኤልያስ የማነ ድምፅ ነበር ብራውን አይሻለ ኤልያስ መልካ ቀለደም ሁለቱም በሳቅ ተንከተከቱ ሁለቱ ኤልያሶች ስራቸውን ጀመሩ ኤልያስ ከአፍሮ ኪዊ ባንድ ጋር የሰራቸውን ዘፈኖቹን ለኤልያስ መልካ ሰጠው። ኤልያስ አዳምጦ አራቱን አረጠም። ከእነዚህ ውስጥም ይበቃልና አዲስ አበባ ይገኙበታል። ይበቃል ኒውዚላንድ ሳለ በእንግሊዝኛ የሰራው ዘፈኑ ሲሆን፣ አዲስ አበባ ግን በአማርኛ ተሰርቶ በሲዲ ተቀዳም። ይበቃል ላይ የዘፈኑን ግጥም ወደ አማርኛ ግጥም ለመመለስ ሁለቱ ኤልያሶች ብዙ ፈተና አይተዋል። ኤልያስ መልካ ተውታዋታ ነካካኝ እኔና ግጥም ተከባብረን ነው የምንኖረው ብሎ ከግጥሙ ገሸሽ ቢልም አዝማቾቹን ግን በማበጀት አሻራውን አኑሯል። ከአልበም ውስጥም ሰላም ድሬ ለኤልያስ የማነ ትልቅ ትዝታ አሳድሮበታል። ኤልያስ ወደ ድሬዷ ለሳምንታት ቆይታ ሄዶ ነበር። ኤልያስ መልካ ስለ ቆይታው ሊጠይቀው ደውሎለት ነበር። ድሬን ሰላም በልልኝ ካለው በኋላ አንድ ሰርፕራይዝ ይኖርሃል አለው። ኤልያስ የማነ ወደ አዲስ አበባ ሲመለስ ሙሉ ቅንብሩና ዜማ የተሰራለት ዘፈን በስጦታ ከኤልያስ መልካ ተበረከተለት። እንዲህ ባለ መልኩ አብሮ የመስራትን ምዕራፍ የገለጡት ሁለቱ ስመሞክሺዎቹ ኤልያሶች የሰሩት ስራ በብዙ መልኩ ቢታወስም በቃኝ በቃኝ የተሰኘው ሙዚቃ ግን ከሁሉም ጎልቶና ልቆ ዛሬም ድረስ ይታወሳል። በዚህ ዘፈንና ከዘፈኑ ጋር የተያያዘውን ትውስታውን ኤልያስ የማነ ኪዊ እንዲህ ያካርቶናል። ዘጠናዎቹ አጋማሽ ላይ የተሰራ ስራ ነው። በቃኝ በቃኝ ሲሰራ ምናልባት ያው ብዙዎቹ ዜማዎቹን ያሳሉታሉ ብና ብዬ ነው በቃኝ በቃኝ በቃኝ በቃኝ መዘንኩሽ በቃኝ በቃኝ በቃኝ በቃኝ አየሁሽ በቃኝ በቃኝ በቃኝ በቃኝ መዘንኩሽ በቃኝ በቃኝ በቃኝ በቃኝ አየሁሽ ከእንግዲህ አይስበኝ ያካልሽ ማማር አልሻምኔ የፍቅር ቁማር ልመለስ እንጂ ዋናይንዥ አልጫውትም ነፍስናዝዥ በቃይ በቃይ በቃይ በቃይ መዘንኩ የሚሰራው ነገር ምንድን ነው መሰለህ? ዜማው ቀደም ብሎ የተሰራ፣ ቀደም ብሎ ተሰርቶ በሌላ ቋንቋ አክቹዋሊ የሰራው እንትን ነው። ከዛ ለኤልያስ መጥቼ እንትኑ ሰጠሁት። ናሙናው ከስምንት ዘፈኖች አራቱን መረጠ። አንዱ እሱን የነበረው ከዛ ላዩ ላይ ኦርናመንቱን ጨመርንበት። በቃይም በቃይም በቃይ በቃ የሚለውን ኦርናመንት እሱን ጨመርንበት። ከዛ ከታች ደግሞ ይህ ይበቃል የሚለውን ፓርት ኤልያስ እና የተወሰነ ጨማመርንበት ማለት ነው። ከዛ ግጥሙን ይልምሽ በቃ በሚገርም ሁኔታ ነው የሰራው ይልማን የግጥም ችሎታ ያው አንተም ታውቃለ። ባህር ነው። እየተመካሽ ታውቃልሽ ውበት ታውቀልሽ መቼም በሰመጫው አፍቀርሽ ነፈረደብ መሳቂያሾኜ ተቀለድ ያው ስራው ተሰራ ከኤልያስ ጋር አለቀ። ማሰር ተደርጎ ወጥቶ ከዛ በኋላ ማከፋፈል ነበረብኝ። ኪዊ ሚዚክ ፕሮሞሽን የሚባል ሙዚቃ ቤት ነበረኝ እኔ ፋሚሊ እንትን ያለ እና እነዛ ስራዎች ለመስራት ታስቦ ከዛ መባዛ ነበረበት። የሚባዛበት ቦታ ደግሞ በዛ ሳ ላይ ሲዲ ምናምን የሚያባዙት ህንዶች ናቸው እዚህ ሳር ቤት አካባቢ እና በጣም በሚገርም ሁኔታ በቃ ሆነች። በጣም ስስ የሆነች ሲዲ ነች። አንዴ ድንገት ከተጫወተ በሁለተኛው ጊዜ በቃ እንትን ይላል። በአግባቡ የምሰማው ነገር የለም እንዳለ ዲስቶርትድ ይሆናል እነዛ ነገሮች አሉ ሚክሲንግ ተደርጎ ማስተር ለማድረግ ደግሞ መሳሪያዎቹን በዛ ሰዓት በቂ ያልነበሩ ጊዜ ነበሩ። ያ ተይዞ እንደገና ወደ አውስትራሊያ መውሰድ ነበረብኝ እዚህ አውስትራሊያ ከመውሰዳችን በፊት ግን በቃ በቃኝ ይበቃል ማለት ነው። በሌላ እኮ ያው ነፍሴና የምንለው ዘፈን ማለት ነው እሱ እንዳለ። እንደገና ደግሞ አዲስ አበባ ሁለተኛው ክሊፕ፣ ሶስተኛው ደግሞ ሰላም ድሬ የሚል ሰላም ድሬ ኤልያስ መልካለ ድሬዳዋ ህዝብ ውርታ ብሎ የሰራው ድሬዳዋ ነበርኩ ስመለስ እንዳለ ዜማ ሆንም ቅንብሩንም በአንድ ላይ ሰርቶ አድሮ እንደ ሰርፕራይዝ መቃት ሰጥቶ ሆነ። ከዛ በኋላ መሐመድ መሐመድ ወይም ቆጵ የሚባል አሁን ክቡር ዶክተር ሆኗል እና እሱና እኔ የተወሰኑ ግጥሞችን በአብዛኛው ሱ እንትን ያለው እሱን ጨመርንበት እና ተሰራ። እነዚህን ሶስቱ ተለቀው ነው ሌሎች የሄዱት እና ሰው የሚያውቀው ማክሲማም በቃ በአብዛኛው እችን ነው፣ ነፍሴና ሲሼን ነው የሚያውቃት በቃኝ የምትለውን ማለት ነው። በገና አክቹዋሊ ወደዚህ ሲመጣ ነው ሞር የታወቀው። እኛ ግን ያው እዛ ወደ ከቦሌ ሆቴል ወረድ ብለህ ማለት ነው እዛ ነው የነበርነው ማለት ነው፣ ወደ ቀነኒሳ ሆቴል ምናምን ፊት ለፊት ያለው መኖሪያ ቤት ውስጥ ነው። እና ያቺ ቤት በጣም ትንሽ ስቱዲዮ ነች ማለት ነው። ውስጥ የኤልያስ ስቱዲዮ እዛ ውስጥ የሚቀርጡበት ግፋቢል ሁለት በሶስት ምናምን ቢሆን እና እችን ክፍል ነው የምታክለው። ዋናው የምንቀመጥበት ሶስት በአራት ምናምን ቢሆን ነው በጣም ትንሽ ነች። ተራ እስከሚደርስ እዛች መቆያ ውስጥ ትቆያለህ። መቆያ ውስጥ ያለው ድባብ ደግሞ በጣም ደስ ይላል። ዲማ ትዋዋሳለህ፣ ግጥም እንደገና ትሰጣጣለህ፣ ሀሳብ ትለዋወጣለህ። ሰርቶ የወጣውን ስቱዲዮ ውስጥ ሰርቶ የወጣውን ሀሳብ ትሰጥና ታበረታታለህ። እና በጣም ትልቅ ፍቅር ነበር የነበረው በዛን ጊዜ ማለት ነው። በቃ አዲስ ስራ ስለ ገንዘብም አይታሰብም። እንግዲህ ወደ ኤልያስ በኋላ ስንመጣ እናወራናለን እንጂ አይታሰብም። በቃ እኔ ያለኝ አዲስ ነገር ካለ ትሰጥሃለሁ መስራት አሁን በቃ ሁሉም አንተ የሆነ ነገር ይዘ ከመጣ ሁሉም ሰፖርት አድርጎ እንድትነሳ ነገር ፖዚቲቭ ቫይብ ነው የነበረው ማለት ነው። በቃ ቆንጆ የሆነ ኢትዮጵያ ነዙ የነበረው ማለት መለወጥ ያለበትን ትውልድ መለወጥ አለብን ከሚል አንጻር ነው። ለሌላ ነገር አይደለም፣ ለትርፍ ወይ ለምናምን አይደለም በዛ ጊዜ እናታስብም። እና ቀን ከሌሊት እረፍት የለም አንድ የእንቅልፍ ሰዓቶችን የምትረሳበት ጊዜ አለ። እና ረጅም ሰዓቶች ምናምን ትሰራለህ ከዛ ውጪ በቃ አዳዲስ ሀሳቦች ይፈልቃሉ። ተደዋውለህም ተገናኝተህም ምናም እነዚህ ነገሮች አሉ። ኤልያስ የብዙ ሰዎች የሙዚቃ ጓደኛ ነው። ኤልያስን ከራሱ ከኤልያስ በላይ በእርግጥ ማንም ሰው ማወቅ አይችልም። ግን በነበረው ቁርኝት የሙዚቃ ቁርኝት በነበረን ጊዜ በዘጠና ውስጥ ውስጥ ስፔሻ ባሉት ግዛቶች በነበሩት ነገሮች እንደዛ መናገር ይችላሉ ንያቱም ረጅም ጊዜ ዘፈኑም እየተሠራ ሌሎቹን አብነትም ሌሎቹም ሌሎችም ዘፈናቸው አልቆ ከዛ ወጥቶ ወደ ሌላንተ ሲገቡ ቁርኘት ነበረን የቀጠለ ማለት ነው። አውታር ነው ዳርማ እየትብ ምንቹ ሲለካል ሙዚቃን የረክባት ማሪ ኮከብ ያ ኤልያስን መግለጽ ይከብዳል። ምክንያቱም አንድ ሰው አደለም። ኤልያስ ኤልያስ ሲጀመር ቀንና ሌሊቱ ነው የማያውቅ ሰው ነው። በስራ አንገቱን እዛ ላይ ደፍቶ የሚኖር ሰው ነው። አንዴ ብቻ ነው የሚበላው። እንደውም አስታውሶ እኮ ነው መብላት ያለበት። በቀን አንድ የሚበላ ሰው አንድ እሱ ነው ኤልያስ። ሁሉ ነገሩ ሙዚቃ ላይ ነው ያለው። ቅንነቱ በጣም ይበዛል። አንተ ያልከፈልከውን ቀብድ እኮ ራሱ እንደ ብድር የሚጠይቅ ሰው ነው ኤልያስ በጣም በጓደኝነቱ ባለው የቅንነት ጥግ እንደገና ደግሞ ለአንተ ባለው መልካም ፍላጎት በቃ የመኖር ፍላጎትን የሚጀምርል ሰው ነው። እናት ለየው እንደገና የኤልያስ ሌላው ነገር ከስራው ጨርሶ ያለ ሙዚቃ ነው። ያው በምን ሰዓት ግን ያነባል ብለህ አትገምም።